ስሜሽ አብዱሰላም ጅብሪል ሀረሪ እስልምና ጉዳዮች ከፍተኛ ምክር ቤት እህ ውይይቱ በጣም ጥሩ ነው። በተለይ የእምነት አባቶች የሀገር ሽማግሌዎች የተገኙበት ስለሆነ በጣም ውይይቱ አነቃቂም ነው። እንደገና ደግሞ ስንቅ ለወደፊቱ ምን ማድረግ እንዳለበት እያወግንበትና ሀገራችን ኬት ወዴት እንደሄደች እና አሁን ምን ደረጃ ላይ እንዳለ የሚያሳይ እንትን የጽሁፍ እንትንም ቀርቦ ስለነበር በጣም ትልቅ ግንዛቤ ነው መስል ነው። እና ውይይቱ ገንቢ ነው ብዬ ነው በአጠቃላይ። ከጉባኤ አባ ወልደማርያም ተመስገን የሀረር መልልታ አድባራት ደብረ ገነት መድኃኒዓለም ቤተክርስቲያን አስተዳዳሪ። ውይይቱ ያው ስለ ሰላም፣ ስለ አንድነት፣ ስለ አብሮነት ነው እየተደረገ ያለ በሀረር ላይ የነበሩትን ወደኋላ በማንሳት አሁን ላይ አንጻራዊ ሰላም እንዳለ፣ ዘላቂ ሰላም እንዲመጣ ይህንን ማስቀጠል እንዲቻል ከሃይማኖት አባቶች እና ከተለያዩ የማህበረሰቡ ተጽዕኖ ፈጣሪ አካላት ጋራ ውይይት እየተደረገ ያለው ጥሩ ውይይት ነበረ። ግንዛቤም ወስደናል። አንዳንድ የውጭ ኃይሎች በኢትዮጵያ ላይ ከቀድሞ ጀምሮ ዛሬ ብቻ አይደለም፣ ድሮም፣ በምስራቁም፣ በዚህ በሰሜኑም በኩል የውጭ ኃይሎች ወደ ኢትዮጵያ እየገቡ አንዳንድ ጊዜ ጥቃት ሲፈጽሙ ነበረ። ያንን ሁሉ የኢትዮጵያ ህዝብ አንድ እየሆነ እየተቋቋመ መጥቷል። አሁንም ደግሞ አንዳንድ ምልከታዎች አሉ የውጭ ኃይሎች በተለይ ከህዳሴው ግድብ ጋር ተያይዞ እንደዚህ የኢትዮጵያን ሰላም የማይፈልጉ ኢትዮጵያ ከአፍሪካ የብቻዋ ፊደል ያላት፣ የራሷ የዘመን አቆጣጠር ያላት ጥንታዊት ሀገር ነጮችን፣ ያሸነፈች ለባርነት ያልተገዛ ለቅኝ ግዛት ብቸኛ አፍሪካዊት ሀገር ስለሆነች ብዙ ቅርስ ያላት፣ ብዙ አብሮነት ያላት፣ የተለያዩ እምነቶች ተከባብረው የሚኖርባት ሀገር ስለሆነች ብዙዎች አይፈልጉም ይሄንን። እንዲሁም ብዙ ማዕድናት ስላሏት ያንን ሁሉ ገብቶ ለማተራመስ የሚፈልጉ ኃይሎች ስላሉ በነዚያ ላይ ደግሞ ቅድመ ጥንቃቄ እንድናደርግ ግንዛቤ ይወስደናል። መጋቢ አምሳሉ ደስታ ይባላሉ። የሀረር ወንጌላዊና አብያተ ክርስቲያናት ህብረት ዋና ጸሐፊ ነኝ። ከዚህ ከለውጡ በኋላ እንደ ሀገርም እንደ ክልልም የተሰሩ ስራዎችን በተወሰነ ደረጃ ገለጻ ተደርጓል። ያው በእርግጥ እኛም ሁሉም ሰው ያውቃል በየጊዜ ያለውን የመንግስትን እንቅስቃሴ ግን እንዲህ በተደራጀ ሁኔታ የተሰሩ ስራዎች ምናልባት እኛ ሳናያቸው የቀሩትን በውስጥም የተሰሩትን ስራዎች ከመድረኩ ገለጻ ተደርጎልናል። በእርግጥ የምናያቸው የልማት እንቅስቃሴዎች እንደገና ክልላችን ላይ ያለው የሰላም ሁኔታ ይሄ ለማንም ማለት የማይባል ስለሆነ ከገለጻውም ባለፈ ባይናችን ያየነው ነገር ስለሆነ በጣም ጥሩ ይበል የሚያሰኝ ነው። ብንሰራ ብንደራጅ፣ ብንደማመጥ። መንግስትም የመንግስትነት ኃላፊነቱን ቢወጣ እንደ ሃይማኖት አባትና እንደ ሃይማኖት ተቋም መሪ እኛም የየገላቸው እየራሳችን ነው። መቼም አንድ ሰው አንድ ሰው አስቦ የሚባል ነገር አለና፣ ስለዚህ እርስ በርስ ብንደጋገፍና ብንያያዝ፣ ሁሉም እየራሱን የድርሻውን ቢወጣ የበለጠ የተሻለ ነገር ማየት እንችላለን። ስለዚህ ለራሳችን ነው፣ ለማንም አይደለም። ሰላሙን ቢሆን ለራሳችን ነው፣ ልማቱም ለራሱ ነው። መንግስት ቢሰራ እኮ ያው ህዝቡ ነው የሚጠቀምበትና ይሄ ትልቅ ነገር ነው፣ እንደ ከተማችን እየተሰራ ያለው። እኔ ይሄንን በጣም ከልቤ ነው የምደግፈው። ይሄንን ትልቅ ስራ ዛሬ በዚህ መንገድ በዚህ መድረክ ስለተገለጸ ጥሩ ነው። ግን እንዲህ እንዲህ አይነት ነገሮች ደግሞ የበለጠ ከተሳታፊ ሲባል እንደነበረው እየተገናኘ ችግሮችን እያወራን የበለጠ ደግሞ የተሻለ ነገር ለመስራት እንችላለን። ስሜ አባ ተክለ ብርሃን ይባላል። የመጣው ከኢትዮጵያ ካቶሊካዊት ቤተክርስቲያን የሀረር ሀገረ ስብከት የማርያም ቅዱስ ስም ቆሞስ ነኝ። ዛሬ ደግሞ በዚህ በተደረገልን በቤተ ክርስቲያኒቷ ስም መጥቼ እዚህ መድረክ ላይ የሃይማኖት አባቶችን የሀገር ሽማግሌዎችን እንዲሁም ተጽዕኖ ፈጣሪዎችን ስለ ሀገራችን ሰላም የሀገራችን ሰላም ስንል ደግሞ እኛ የዓለም ክፍሎች ስለሆን ዛሬ በዓለም ላይ ያለው ችግር፣ ስቃይ፣ የሰው ልጅ ሰቆቃ፣ ስደት ሁሉ የመጣው በብስለትና ባርቆ ማስተዋል ጉድለት ስለሆነ ይህ ነገር ደግሞ ይህ ችግር ወደ ሀገራችን እንዳይመጣ ዛሬ ከመንግስት ጋር እንዴት እጅና ጓንት ሆነን መስራት እንዳለብን ይህ ችግር የአንድ ሰው ችግር አይደለም። የመንግስት ችግር ብቻ አይደለም። የቤተ እምነቶች ብቻ አይደለም። የሀገር ሽማግሌዎች ብቻ አይደለም። እንዲሁም የተጽዕኖ ፈጣሪ ሰዎች ችግር አይደለም። ሰላም የጋራ ስጦታችን ናትና፣ እቺን ሰላም ያገኘናትን ሰላም በተለይ ደግሞ በዚህ ባለንበት በሀረሪ ክልላዊ መንግስት በአንጻራዊ ስናይ፣ ከሀገሪቱ አጠቃላይ በፐርሰንታል ስናይ 80 ፐርሰንት ማለት ይችላለሁኝ። በዚህ በጣም ጥሩ ሰላም አለ። ሰው በፈለገው ሰዓት ይገባል ይወጣል። እስካሁን ድረስ እኔ እዚህ ከተመደብኩኝ ሁለተኛ አመቴ ነው። በዚህ ባየሁት በጣም መልካም ሆኖ ነው ያየሁት። ሰላም እና እምነት አይለያይም። በተለይ የእስልምና እምነት ስሙም ከሰላም የተመሰረተ ነው። አላህ ወሰላም ወሚንሁ ሰላም ወኢለይህ ሰላም። አላህ ደግሞ ሰላም ነው ራሱ። ሰላም ከስሙ ነው የሚገኘው። እሱ ነው ለሰላም የሚሰጠን ማለት ነው። ስለዚህ ይሄንን በሰላም ጉዳይ እንደ እምነት አባት ዋና አጀንዳችን ነው። ሰላምን በሶስት አይነት መንገድ ነው እኛ የምናስጠብቀው። አንደኛ ሰላም ከአላህ ስለሆነ ከሱ እየለመን ሰላምን እየለመንን ነው። ሁለተኛ ደግሞ ሰላምን እየሰበክን ነው። ሰው ላይ ሰው ሰላም ለሰው ከሰጠ ሰላም ያገኛል የሚለው በእምነታችን ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ስንል ለሰው ሰላም መስጠት ነው፣ የአላህ ሰላም በአንተ ላይ ይሁን ብለን ስንጀምር እሱ መልሶ ይሰጠናል ማለት ነው። ሌላው ደግሞ ያው በሶስተኛ እምነታችን ራሱ ሰውን የሰውን ውዴታ የሁሉንም ነገር ውዴታ የምታገኘው ሰላም ስጠው ሰላም በለው ነው። አንድ ሰላም ትሰጠዋለ፣ በስራም ሰላም ታደርገዋለ በአነጋገርህም ሰላም መስጠት ስለሆነ እንደ እምነት አባት ሰላምን መስበክ ሰላምን መስጠት ስለ ሰላም ትልቅነት ማስጨበጥ እና ከሰላም የሚገኘውን ጥሩፋት ለሰው መግለጽ ዋና ስራችን ስለሆነ እየሰራን ነው። በተለይ ከመንግስት ጋር የምናደርገው ሰላም መንግስት ደግሞ በተለይ የሰላምና ጸጥታ ቢሮ በዚህ ረገድ ሌት ተቀን ከነሱ ጋር እየሰራን ነው ማለት ነው። በሁሉም እምነት በተለያየ ቋንቋ ይሰበካል ሰላም በግዕዝ ሰላም፣ በአማርኛም ሰላም ይባላል፣ በአረበኛም ሰላም አለይኩም ይባላል፣ በዕብራይስጡም ሻሎም፣ በኦሮምኛውም ነጌያ እያለ በየቋንቋው ቢነገር ያው ሰላም ያለ ሁከት መኖር ነው። ያለ ሁከት በሰላም ሁሉ ተከባብሮ ወጥቶ መግባት፣ ህፃናት እንደልባቸው ትምህርት ቤት እንዲማሩ እናቶች በሰላም ልጆቻቸውን እንዲያሳድጉ ነጋዴው፣ ነግዶ ገበሬው አርሶ እንዲበላ፣ ይሄ ነው ሰላም ማለት ማለት ነው። ማንም ሰው ደግሞ ወደሚያመልከው ቤተ እምነት ሄዶ በሰላም አምልኮ ፈጣሪውን አመስግኖ እንዲመለስ ነው። በእኛ ቤተ ክርስቲያንም የሚሰበከው ዋናው ሰላም ነው እና አንዳንድ ጊዜ ዓለም ሰላም ነው ሲባል የጥይት ድምፅ አለመሰማትን ነው ሰላም የሚለው። ሰላም ግን አስተማማኝ ሰላም በሰላም እንቅልፍ መተኛ ጦርነት የለም ብሎ አስተማማኝ ሆኖ መኖር፣ አንተ እኔን ሳት ስጋት ሳልሆንብን እኔ ለአንተ አንተ ለኔ ስጋት ሳትሆንብኝ በሰላም መኖር። አሁን የሰላም ከተማ የሚያስብላት ሀረርም ይሄ ነው። በተለያዩ ቤተ እምነቶች አጠገብ ላጠገብ አሉ። አማኞች አብረው ሆነው ያለ መጣላት ያለ መገፋፋት በሰላም ይሄ ነው አስተማማኝ ሰላም ማለት እና በየቤተ እምነቱ ይሰበካል የሚሰበከው ግን ከቃል ያለፈ በህይወት መኖር አለበት ኖሮ ማሳየት ያንን የሚታይ ፍሬ ያለው ነገር ነው የሰላም ፍሬ የሰላም ፍሬ ያስፈልጋል የእምነት አባቶች ሁልጊዜ ስብከታቸው በተመለከተ ስለ እምነት ስለ አብሮነት ስለ ሰላም ስለ ፍቅር ምክንያቱም የትኛውም ቤተ እምነት ዋና መሰረቱ ሰላም ሰላምና ፍቅር ነው ስብከቱ የትኛውም ክርስትናውም ይሁን እስልምናውም ቢሆን የሚሰብከው የሆኑ ግን መስበክና መኖር የተለያየ ነው። እንድንኖር ጥረት ማድረግ አለብን። እንደገና ደግሞ አዲሱን ትውልድ በዚህ ታንጾ እንዲያድግ ማድረግ አለብን። አብሮነታችን እንዲቀጥል በቃ ሰላማችን እንዲቀጥል እኛ የቤተ እምነት ይሁን መንግስት ሚሆን የየራሳችን አስተዋጽኦ ማድረግ አለብን። ለሀገራችን እድገትና ለውጥ የእምነት አባቶች የእምነት ስራቸውን መስራት፣ መንግስት የመንግስት ስራውን ቢሰራው መልካም ነው ነው የምለው እንደ አንድ እንደ እምነት አባት እንደ ክርስትና እምነት ትልቁ የስብከታችን ነው ሰላም። ሰላም ከሌለ ሃይማኖትን ማራመድ ማትችልም፣ ማምለክም ማትችልም፣ መጸሌም አትችልም። ስለዚህ ለሰላም ህዝቡ የራሱን አስተዋጽኦ እንዲያደረግ የሃይማኖት አባቶች ይሄ ማውራት ብቻ ሳይሆን መናገር ብቻ ሳይሆን ራሳቸው ምሳሌ ሆነው ፊተኛ ሆነው፣ አንዳንድ ጊዜ የሚመጡ እንዲህ እንትኖች የሉም። ይሄ ያልሆኑ መረጃዎች አሉ። አንዳንድ ጊዜ ማውራቶች አሉ አይደለም። ያ ነገር ከየት ነው ምንጩ ከየት ነው የመጣው ማን ነው የሚለውን ነገር መነሻውን አውቆ ግን ህዝቡን ወደ ሰላም ማምጣት የሰላምን አስፈላጊነት የሰላምን ጥቅም ሰላም እንደገና ደግሞ ለእኛ እንደ ሀረር ላለን ሰዎች ያህል ዋጋው ትልቅ እንደሆነ ይህንን መስበክና ማስተማር አለብን ብዬ አስባለሁ።